ሺህ ቤተሰብ፣ አሰላሙ አለይኩም ወራህመቱላህ በረካቱ፣ እንዴት ዋላችሁ? እና እነሱ ደህና ናቸው ወይ? እኔ አልሐምዱሊላህ ሰላም ነኝ። ዛሬ እንግዲህ ያልታሰበ እርዚቅ ይስጣችሁ የሚባለው አሳት አይደለም። ሳላስበው ያላሰብኩት እርዚቅ ማለት ወደ እኛ ምሳዬን ምን ብላ ምን ሥራ እያልኩ ነበረ፣ እና ስብሐነላህ አሁን እንጀራ ከኣድት ሬስቶራንት ገዝተው ጓደኞችን እኔ እንጃ ምን እንደምል ቃላት የለኝም። በማህበራዊ የሚባለው እኔ በኡምሬ ክትፎ በልቻላቅም፣ ግን አሁን እዚህ ላይ ያለ ቢስሚላ፣ እስኪ ልቅመሰው። ጎመን አለው፣ ቀይወጥ አልጫ፣ ዱለት፣ አይቤ የለሌ የለውም። አልኳችሁ የለሌ የለም። ይሄው እንዲህ አድርጌ ጠጋ አድርጌ ራሳያችሁ መሰለኝ፣ እንደ አድርጌ አሁን ገልብጮ ነው ተሳሐለ። ይሄ ሶስት ቀን እንጂ ዛሬ አልጨረሰውም። በሶስት ቀን ያርቃል፣ ለሶስት ቀን ማሻአላ። ተባረካላ ብልዓት ያበሉ፣ ማሻአላ፣ ይስረም ይድጉን። ደግሞ ምርጥ ምግብ ነው፣ አዴቶች። ማሻ ማሻአላ ብያለኝ፣ ወላይ ሰው ጋብዙይ ነው። እንግዲህ የጧት እንጀራ ሳይሆን የማታ እንጀራ ይስጣችሁ እላለሁና

ይቆይ ጎመኑ ጎመኑ ለብቻ አይድው ሰው፣ ወላሂ ማሻላህ። እዚህ ጋር ደግሞ እንትን አለ ን ጉበት፣ ዱለት ይሄ ዱለት ነው። ይሄ ለሌለ ማጥፋት ብስምላ ይሄ ደግሞ ይሄ ክትፎ ነው፣ ለብ ለብ ክትፎ ይሄ የፈለገ እጥፍ ይበል ዲያራ 3 ከመችም አልጨረሰውም። ጌታዬ ሩህ አላህ ባልና ሚስቷ አላህ ይወፍቃችሁ። ያመጡልኝ ማለት ነው። የጓደኛዬ ባባና ጓደኛዬ ንቱ ኒውሮጂ ሽሉ ደሞ ነው። እውነት አልመሰለኝም። ዝም ብዬ ጠንዘ ዘጠን ይዘው እኔ እንዶሚኔ ስራ የተዘጋጀሁ ነበር፣ ምሳዬን። ሰዎችም ወጥተው በልተው መጡ፣ ምሳቸው ለእኔ ምንም ሳይዙ ማለት ነው። ለካላ ስስቶ ይሄለቀ። እንዴት አይደለም? አብሽሩሽ አይታችሁ ደግሞ ያመራችሁ ይቅርታ እንዴ እርጉዞችም ካላችሁ ይቅርታ ውዶች። ዋ ጉበቱ ወላሂ፣ እንደ ሀገራችን ነው ጉበቱ። የሚጣፍጥ እንዴ ዱለቱ ማለት ነው። ሻላ ይሄ ያለው እሸት ሁለት ሰው በደንብ አድርጎ ያጠግባል። ጥግብ ብሎ ይተርፋል። ሴት ማለት ነው።

የተፈጨው ስጋ ምንድን ነው? የተፈጨው ስጋ ለብለብ ለብለብ። ዋው! እንጂ ድሞማ ቅቅላለሁ። ወይኔ ቅቅላለሁ። ቅቅሉ ምኑ ምኑ ጎመኑ አይቤው ልነግራቸው አልችልም። አንጡና ብሉስ፣ ብሉ እኔ ግን ተጋብዬ ነው፣ ገዝቻ ሌላ ወላይት አንዴ ይበልቼው ነግሬያቸዋለሁ። ይሄ በአንድ ቀን አያልቅም። ሁለት ሰው ባልና ሚስት መቼም ወንዶቹ ከሴቶች ስለሚሻሉ ማለት ነው ለሴት ልጅ ግን ሶስት ቀን ነው የሚበላው አለ። ጠብቁ አለ። ተላጀን የሚያስቀምጠው ነገ ግማሹን ግማሹን ያረኩኝ እንጀራ ራሱ

ሆ እየበላሁ ነው። አልሰማሽም? አሁን አልሐምዱሊላህ እኔ ጠግብኩ። እንግዲህ ይሄ እንግዲህ መቼ እንደሚያልቅ አላውቅም። እናንተ ወቁ እንግዲህ። ወላሂ ሆዴ ሞላ። እንደ ጉዴ ገና ለጥ የሚያናን አይዲዮቶችም በይኸው እጃችሁ። እንዲያው ቀየር ይሻላ ተባለፈላ። ሁሉም ነገር ይጣፍጣል። ሁሉንም ቀምሼዋለሁ። ዱለታችሁ አልጫውም አሪፍ ነው። ሁሉም አሪፍ ነው። ሰምሻለሁ። አይዲዮ ትንሽ ጮይላ ትረጨው ያንሷችን ያው እኔ ጮህ ስለምወድ በዛ ወቅት ስለምወድ እንጂ ምንም የሚጎለው ነገር የለም። ማሻአላህ ስለሚቢኩም የበላውም የጤና አይበለው የገዛውም እርጅቁን አላህ ሰፋ አድርጎ ይስጣችሁ። አነስቱ አልሐምዱሊላህ። እስታ መጠገብ በላሁ፣ ጠገብኩ። እዚህ በላይ ምን ያስፈልገኛል? አልሐምዱሊላህ ረብልዓለሚን ጀዛኩሙላሁ ኸይራን። ወላህ ያልታሰበ እርዚቅን የበላሁት አልሐምዱሊላ። ለሁላችሁም ያሰባችሁትን ሁሉ ይስጣችሁ፣ ያላሰባችሁትን እርዚቅ አላ ሱብሃነሁ ተዓላ ይስጣችሁ፣ የማታ እንጀራ ይስጣችሁ።